ናሁ የተቀየረ ዛሬ አይደለም፣ በጣም ቆይተዋል። ልብስ እንኳን የለው፣ ልብስ ተውጭ ነው ልጆች ምናምን ሰጥቶት ነው እየለበሰ ያለው ተቤቱም ወጥተዋል ማለት ነው። እሷም ቤት ጥላ ሌላ ቤት ነው የሄደች ውብዬ ማለት ነው ልጆቿን ያን ልጆች የራስ ልጆቿን ይዛ ማለት ነው። እንግዲህ የተፈጠረውን ነገር በጣም ያሳዝናል፣ በጣም ያስጠላል ማለት ነው። እንኳንም አልተቀበልሽም የኔ ጀግና ማለት ነው። ጎበዝ አደነቅኩሽ። ጎበዝ በቆርቆሮ እንኳንም ልብሽ አትታለለም። እውነት ነው። ስንት ሴት አምልቶ የቀየረባት ማለት ነው። ከዛ እሱ እንግዲህ ትቀበለኛለች ብሎ መኪናውንም በብድር ነው የተገዙት በባንክ ቤት ማቆ ሰው አለ? እና ጃሪ ነው፣ አና ጃሪ ነው አለ። በሱ አመቻችሎኝ መኪናውን እየገዛሁት አለ። እንግዲህ ዛሬ ትቀበለኛለች ብዬ አስባለሁ። ቤተሰብ እንግዲህ ጤነኛ አደለሁም፣ አልነበርኩም አሁን ግን ወደ ጤነኝነቴ እመለሳለሁ ብዬ አስባለሁ እያለ እንግዲህ፣ እመለሳለሁ ወደ ጤናዬም እሄዳለሁ ብሎ እያለ ነው በጣም እንትን ብሎ ብዬ ነበረ ብለዋል። እንግዲህ ጥፋቱም አውቋል ማለት ነው። እንደው ብዬ የሚሆንለት ሰው አላገኘም። እንግዲህ የዘመናዊ ብርብርቅ የሚል ሰው አይቶት ደግሞ ከዛ በኋላ ለቀቀው ማለት ነው። ምንም ነገር ለውጥ የለም ማለት ነው። ለውጥ ያለው እናቱ ለውጥ ያለው ሚስቱ የልጆቹ እናት የሁለት ልጆች እናት የልጅና የሴት ልጅና የሴት እናት ልጅና የወንድ ወንድ ልጅ እናት ሚስቱ ጋር ተመልሰው መኪናው ይዞ መጣ ማለት ነው። እንግዲህ መጀመሪያ ቤተሰብ ምቀት ያጠይቃል ማለት ነው። በጤናዬ አይደለሁም ብሎ ናሆ እንግዲህ ብዙ ነገር ከስቼም አለው ፊት የሚመስለውም አታዩት ልጆች፣ በጣም ናፍቆኛል። በተለይ አሁን የተወለደች ሴት ልጅ በጣም ናፍቀኛለች። ልጆች ለማየት እፈልጋለሁ። ለሱ ስለሆነ ተበድዬ፣ በባንክም ተበድዬ ይህን መኪና ገዛሁኝና ያው ብዬ ብዬ አመጣሁ። ትቀበለኛለች ብዬ ተስፋ አደርጋለሁ። ካልተቀበለችኝ ግን ብድር የወሰድኩበት አለኝ እወስደዋለሁ፣ እመልሰዋለሁ ብሎ ተናገረ መጀመሪያ ማለት ነው። ወንድሙ የናሆ ወንድም ደግሞ እሱ ደግሞ ዳጊ ማለት ነው። ዳጊ ደግሞ እኔ ውብዬ እንግዲህ ያው ትቀበላለች ብዬ አስባለሁ። እሺ ካለች በጣም አሪፍ ነው አለ። ለምን እሷ ልቧ እንደተሰበረ ተሰብር አውቆ ነበረ። ያው ውብዬ ብቻዋን ልጆች፣ ሁለት ልጆች ይዛ እንደ እንግዲህ የተንከራተተች እዚህ ተቤት ቤት ቀይራ ቁጭ ያለች የነበረው ያው በጣም ያስባ ወረ ያልሆነላት ያልሆነች ሰው ነው። ወለ ወር እንኳን አልሞላቸውም በዚህ አይነት ማለት ነው እና ብቻ በጣም ከባድ ነበረ። ይህ ያሳለፈ ስለ ጃሲካ ያበጅ ነው። ብቻ አልሐምድሊላህ አሁን ለዚህ ያበቃቸው እንግዲህ። እሷ ግን አልመለሱም መለስም ብላ ሚስትሽም አይደለሽም ብሏት ነበረ። ሚስትሽም አይደለሽም አንቺ ጨካኝ ነሽ፣ እኔ ወድቄ ምስኪን ዞር ብለሻል አየሽኝም፣ ብሏት ነበረ። እሱም ቅሬም ይዛ እኔ ሚስትህም አይደለሁም እኔ ጨካኝ ነኝ አልቀበልህም ሊሰድ እኔ በቆርቆረው ምን ታለን ውብዬ አይደለሁም ልጆችን በቆርቆሮ የሚሸጥ ሴት አይደለሁም። ልጆችን መያዝ አያቅተኝ ችዬ ብቻዬን የምኖር ሴት ነኝ። ከእንግዲህ አትንካኝ፣ አትነካካኝ፣ አልፈልግህም፣ አት ከፈኝ ከሰው በተቀመጥኩበት ልቀመጥ ሁሌ የመጣ እንደዚህ ነገር አታድርግ ብለው አለች። እንግዲህ በጓደኞች ፊት በአሹና በ በዳጊ ፊት እንግዲህ ተናግራለች። ውብዬ ማለት ነው ውብዬ እንግዲህ እንደምታቋት በጣም ስግደት ብዙ ነገር አሳልፋ ብዙ ነገር እንትን ብላ እሱን ደውሎ ከቤተሰብ ርቃ ናሆ ይሆነኛል ብላ እንግዲህ ከቤተሰብ ሳትገባ ሁሉም ነገር ተናሆ ጋ ጨምራ ጨርሳ ነው ቤተሰብ ጋር የሄደችው። እሱም የመጣ ቤተሰብ እንድ ቅር እንዳላቸው ቅሬታ እንዳስገቡ እኛም እናቃለን። ቤተሰብ ሁሉም ሰው ያውቃል ይህን ነገር ይቅር ተብለው እንግዲህ ከወለደች በኋላ ቅር ተባባሉ። ሁሉም ቅር ተባብሮ ተባብለው እንግዲህ በፍቅር የኖሩ ነበረ። አሁን ደግሞ እየተመለሰው አሁን ደግሞ እየመጣው ነገር በጣም የሚያስጠላና በጣም በቃ አሁን የመጡት ሴቶች የሴት የወንድ ባለትዳር ብቻ ነው የሚፈልጉት ወጠጤ ወንድ አይፈልጉም። ባለትዳርና ምራቁን የዋጠ የዋጣ ልጫሚንትን ልጅ ነው ሚስታቸው ነጥቆ ራሳቸውን ለማድረግ የሚፈልጉት አቶ ቴዚ እንግዲህ ሌላ ወንድ አጥታ አይደለም። ምና አይነት ልጆች ህዝቦቹ ለወለደ እንግዲህ የኑሮ ሁኔታ ይችላል ብላ እንግዲህ ከሆንኩኝ እኔ እኔ ከሆንኩኝ እኔ ብላ ቤት ለቃ ወጥታ ተከራይታ ልጆቿ ትኖራለች። ናሆም ወደ ውጪ እንግዲህ የሄደ ሜዳ ሜዳ የሄደ እጁም እግሩም ታስሮ ነበረ። አሁን ተፈታ። ተቤተሰብ ሁሉም ገለልተኛ ሆነዋል ወጥተዋል ማለት ነው። ምክንያቱም የሰራው ነገር ጥሩ አደለም። እሱ ግን ወደው አደለም። ልጅቷ ቲጂናት የሰራችበት ሁሉም መተት ማለት ነው። ውብዬን ጥሏት እሷ ጋ እንዲሄድ አድርጋ እንደዚያ ያረገችው ጂጂናት ማለት ነው። ጂጂ እንግዲህ መኪናው አሁን አምጥቶ ትቀበለኛለች ብሎ እንግዲህ ሲያስብ፣ አልቀበልም። ያንተ ቆርቆሮ ሂድና የቲጂ ስጣት። እኔ ልጆቼን በቆርቆሮ ምሸጥ ሴት አደለሁም። እኔ እናት ነኝ። ልጆቼን መጠንገርና ልጆቼን መያዝ አያቅተኝም። ራሴን ችዬ እኖራለሁ አለችው። ጥያቄ መልስ መለሰላት እሱም ከዚህ በኋላ ምን ላምጣለች ሲላት፣ እኔ ያንተ ምንም ይሄ ቆርቆሮ አንፈልግም። እኔ የምንፈልገው ያንተ ንጹህ ልብና ንጹህ ፍቅር ነው እንጂ፣ እኔ ውብዬ በቆርቆሮ ምሻውደኝና በቆርቆሮ ልቧን የሚደነቅ ሴት እንዳትመስልሽ አለችው። ልክልኩ ነገረችው። ዳጊዬ ሊናገር አውጥቶ ዳጊዬ የናሆ ወንድም እንግዲህ፣ አይታችኋል። በዚህ በፊት ተሷም ጋር ተደባድቦላታል፣ እሷም ቤት ውስጥ ሁሉም ብጥብጥ ወጥተዋል። እንዴት ውብዬ እንዲ ታረጋታለህ ብሎ ማለት ነው። በነገራችን ላይ ዳጊ ደስ ብሎት ነበረ መኪናው ትቀበላለች፣ እውነትም ውብዬ ይገባታል ብሎ በጣም ደስ ብሎት ነበረ። ያንን ነገር ግን አንተሳካም ሳካም ውብዬ የበፊቱ ምረሳው እንዳልመስልህ ናሆ ሁሉም ነገር እያስታወስኩት ነው። በተለይ በተለይ ጫካኝ ያልከኝና። ሚስቴ አደለሽም አንቺ ያልከኝ፣ ከህይወቴ ውጭ ልኝ ያልከኝ ነገር እስካሁን ታጠገቤ ዞርም አይልም። አንተ ግን የረሳሁት ይመስልሃል፣ አይምሰልህ። እኔ አረሳሁትም። ሂድና መኪናውን፣ ቆርቆሮውንም፣ ጨርቁንንም የጂጂ ሂደት ስጣት። እኔ ምተገኝቶ ነው ዛሬ እኔ ጋር መጣት እንደዚህ አይነት ምትለምነኝ? አለችው። እንግዲህ ከባድ ጥያቄ ሰጠችው። መልስም አጣ፣ የሚመልስናትን ነገር አጣ። ዝም አለ፣ ጸጥ አለ። ሄዶ መኪናው ላይ ቁጭ አለ። እሺ መኪናውንም ኔ አዲስ ነው እዩ ስትባል እንኳን ልታይ እንዲህ ዞር ብላም ልታየውም እራሱ አስጠልቷታል። ምክንያቱም ወደፊት ያረጋት ቁስል አለቅም ብሏታል። እውነቷ ነው። ትክክል ነገር ነው አሁን የተናገረችው ውብዬ ማለት ነው። ውብዬ እንግዲህ ከብዙ ስፈተና አልፈሽ ለዚህ ደርሰሻል። አሁን ምንም አትወኝም። ሁለት ልጆችሽ አሳድገሽ ማሳደግ አያቅትሽም ብዬ አስባለሁ። ምክንያቱም አንቺ ብዙ ተስፋ ያለሽ ልጅ ነሽ። ብዙ ወጣ ገባ ብለሽ አይተሽበታል። ወጣ ገባ ብለሽም እንግዲህ ብዙ ነገር ላይፍቶችን አሳልፈሻል። አሁን ግን እንግዲህ እንደሚተውሽ ና እንግዲህ እሱ እንግዲህ ሚስቴ ነሽ ነው የሚለው። ሚስቴ ናት እንግዲህ ሚስቴ አይደለችም ብሎ አሁን እንደሚፈልግሽ እንግዲህ ተናግረዋል። እኔ ፈልጋታለሁ ውብዬ በጣም ነው መወዳት ከማንም አንቀይራትም እያለው እንግዲህ ቆይተዋል። እንግዲህ ውብዬ አምሮባታል፣ እንዳያቸውት ማሻአላህ፣ ተባረከላህ። ባትተከባከብም ማንም ባያንከባክባት ግን በጣም አምሮባታል፣ ደስ ትላለች። ናሆ ግን እዩት፣ ምን እንደመሰለ ማለት ነው ምን እንደመሰለ ማለት ነው። ወዙ ራሱ ጠፍቷል። ወዙ ማለት ነው ያው መተት ያደረገችበት ማለት ነው። እንግዲህ ሲለምናት ልጆቼ ልጆቼን ብስከም ምቼ ሙቼም ቀርቼ ልጆችን አታይም ብለዋለች። እሱ ግን ልጆቹን ለማየት በጣም ጓጉቶ ነበረ። አላየም መኪናውን ያመጣኸው ልጆችህን ልታይ ነው? አዎ አንቺም ስለወለሽልኝ አላታ እኔ ስለወለድኩ ና ልጆችን ለማየት ነው መኪና ያመጣ፣ አለችው። አው ሰባ ብሬ እንዳጥልልህ አለችው። ሰባ ብሬ ነው ምጥልልህ። ምታርፍ ከሆነ እረፍ፣ ስሜንም ደግሞ ልጠራኝ አልፈልግም፣ ውብዬም ልትለኝም አልፈልግም፣ ስሜንም አትጥራኝ አለችው። እንግዲህ ናሁን ውብዬ በጣም ጠንካራ ሴት ሆናለች። ምንም ልቧ የሚሰፈጽፍ አልሆነችም። በቃ ያዙኝ ልቀቁኝም አላለችም። መኪናውን አይታ ልቧንም አላሻከረችውም። ወደ የገደለው ሄደች እና እኔ የኔ ውብዬ እንደዚ አይነት ሰው አይደለችም ብላ ልክ ልኩን ነገረችው። እሱ እንደነገጠ እውነት እሺ ትለኛለች ብሎ በጣም ጓጉቶ ነበረ። እንግዲህ ቤተሰብ እሱ እንዳለ መኪናውን ቢካለች ካለች አመልሰዋለሁ በጓደኛዬ ነበረ በባንክ ላይ ብድር ሰጥቶ እየሰጠኝ ነበረ። አሁን ደግሞ አንፈልግም አመልሰዋለሁ፣ የሰው ወደ አይገባብኝም ቢካለች አለ። እንግዲህ እን ውብዬ ብትል ለማን ምን ብትል እዛ ልጅ አስተኝቻለሁ ብላ፣ አንፈልግም ብላ እንግዲህ ትታ ሄዳለች። ልትሄድ ስትል ማን ይመጣል መሰላችሁ? ጂጂ እና ሙቢ ቲጂ ሙቬን ይዞ ይመጣና መኪናውን አይቶ፣ ሙቬ ይሄ መኪና ለማን ነው ሲባል፣ የውብዬ ነው አለ ለቲጂ ወይስ ነው ማና፣ ቲጂ ማና፣ ቲጂ አለ። ዳጌ ደግሞ ለምንድነው ቲጂ፣ ውብዬ፣ ውቤ አሁን የመጣችሁት ለምን አትቆዩም ነበር? አሁን ምን አመጣችሁ? ብለው እንግዲህ በጣም ተናደደዋል ማለት ነው እንግዲህ መጨረሻቸውን ይሄ መኪና ለማን ይሁን የማንስ ይሰጠው እንግዲህ አላውቅም ብቻ እሷን ቢካለች ቢካለችኝ ብለል። ብለዋል። እንግዲህ ቢለምናት ያቺ ቢቄ ነው ቢላት ብዙ ወጪ ያወጣሁበት ቢላት ምን ቢላት ውብዬ በቃት ብቻ ያለው ቢላት ምንም ልሰማ አልቻለችም። በቃ ምንም በቃ ተናዳለች። ውስጧን ደስተኛ አይደለችም። ያው ሰው ውስጥ ደስተኛ ካልሆነ እንግዲህ ውብዬ አልቀበልም፣ አንፈልግም፣ ቤቴንም እንዳትመጣ። ቤቶችንም አይቻለሁ እመጣለሁ አላት። አትመጣም፣ ንክች ብለህም እንዳትመጣ፣ ቤቴን ድርሽ ብለህ እንዳትደርስብኝ። ብዙ ልጆችን አሳድጋለሁ ብላ ህጻን ልጅ አለብኝ አስተኛለሁ አለች። እንግዲህ ስትለምን እንፈልግም ማለች። እሱ ግን ሰፕራይዝ ሊያረጋት አምጥቷት ነበረ። በቃ ንተሳካም ነገር እየ ማለት ነው። በጣም ደብሮታት በጣም ተናደዋል። ለምን ሲያ ነገር ተፈጠረ የሚለው ነገር አመጣላቸዋለሁ እና ቤተሰብ የዛሬ እንግዲህ እናተ የሚታረቁ የነገር ሁሉም ነገር ቀርቶ ብላችሁ ድምጽ አስቀምጡ ማለት ነው። ኮሜንት አስቀምጡ በኮሜንታችሁ አስተዋውቁን፣ ማለት ነው። እንደምትወዱት ተስፋ እናደርጋለን። እንግዲህ የሁሉም ሰው ትምህርት ይሆነዋል ማለት ነው። ውብዬ በጣም ደስ ብሎኛል፣ እንደዚህ ቆራጣ በመሆኗ በአንድ ሰብሰብ አለ ማለቷ በጣም ነው ደስ ያለኝ ማለት ነው። አንዳንድ ሰው እንግዲህ ይህንን አይተው፣ ይህን ፈተና አይተው የቆርቆሮው ሲያያሽ ብሎ የጊዜው ልጆችሽ ደግሞ እንደዚህ ያላት ልጆችሽ ከማቸው ኪንግ ትወስጅበት አለች። አንቺ ጋር ይሁን እንኪ ቁልፉን የባክሽ ተቀበይኝ ስላት አንፈልግም ክሰባበረ እንዳጥልልት አለችው። እንግዲህ በቃ በጣም የሚያሳዝን ነው ቤተሰብ። እናንተም ትወዱታላችሁ ብዬ ተስፋ አረጋለሁ እና ላይክ፣ ሼር ያረጋቸው አበረታቱ። በሌላ ደግሞ እስከ ስንመጣ ድረስ መልካም ቀን ይላችሁ።